አሰላሙ አለይኩም ወራህመቱላሂ ወበረካቱ ድነት ከበራችሁ የዛሬ ዩቲዩብ ቻናል ተከታታዮች እንዴት ናችሁ ደህና ናቸው እኔ ያለው አልহামዱሊላ ዛሬ ምሳ ይሰራውትን ለእናንተ ላጋራችሁ ነው መጣውቲ ያው እንደምታውት ቲማቲም ፍስሙ የፈረንጅ ቃሪያ ሽንኩርት የተፈጨ ዱሩ አድርጌ ነው ያዘጋጀሁት እሱም ደግሞ ወደ ስጋ ከጀረስኩ በኋላ አሳያችኋለሁ። ወይም ማለት ነው። ስጋም ካላችሁ ስጋ ቢሆን አሪፍ ነው፣ ግን የአትክልትን ብቻ መጠቀም ይቻላል። ምንም የሌለው ዶሮም ስጋም የሌለው በአትክልት ብቻ ለምሳሌ ኮሳ፣ ካሮች የተለያዩ ቤት ያለውን አትክልት ለሚበስሉ አትክልቶቹ ተጠቅሞ ቬጂቴሪያን ለሆናችሁ ሰዎች መጠቀም ትችላላችሁ እና እስከዛው ሰብስክራይብ ላይክ እያደረጋችሁ፣ ምንም ላይክ የለውም። ፕሊስ ውዶቼ ላይክ አድርጉ። አሁን ወደ ቅመማ ቅመሞች እሄዳለሁ። ቅመማ ቅመሞቼ ያው እንደምታዩት ፓፕሪካ፣ ነጭ ሽንኩርት፣ ማጅ። ለጊዜው ማጅ የለኝም። ማጅ አድርጉ፣ እርድ፣ ወዘተረፈ ቤት ያለውን ግብአት ተጠቀሙ። ያለውም ማለት ነው ቆንጆ ነው የሚሆነው። ከዛ ሲቀጥል ደግሞ ወደ ሶስ አሰራር ላይ ከመሄደ በፊት እንዴት ናችሁ ልልበላችሁ ብዬ ነው። እሺ አሁን በጎን ሶስ እየሰራሁኝ ስለነበረ እሱን ትንሽ ቢዚ አድርገው ነው። ይቅርታ። ሶሴንም ጨርሼ ሁሉንም አዘጋጀቼ ወደ ፎር ለማስገባት እየሄድኩ ነው። ወደዛ ከመሄደ በፊት ግን የ በዛው የመከሮኒ የሚቻላል የተለያየም፣ እኔ ግን ለጊዜው የሩዝ እና የድንች ነው ምሰራ። የድንች ሜሻሜል፣ የሩዝ ሜሻሜል። ለአሁን ሁሉም ጨርሻለሁ። ግባ እንትኑ ደግሞ ሶሱን የሰራሁት ደግሞ ወተት መስራት ከፈለጋችሁ ክሬም ጠብቅ መጠቀም ትችላላችሁ። ግን ወተት፣ የገበታ ቅቤ፣ ብላክ ፔፐር፣ ጅምላም ካለ ዲሽጣን ብትጠቀሙበት አሪፍ ነው። ዱቄት ዱቄት እንዳትወስዱ እሱን አድርጋችሁ በደንብ ነው እሳት ላይ ጥዳችሁ በደንብ እንድታበስሉት። ከዚህ ደግሞ የድንች የድንች በነገራችን ላይ ሌላ ሳህን ላይ ድረስ አስቀምጥ አነሰኝና ከዚህ ሚክስ ሆነብኝ እሱ ኬት ችግር የለውም። አሁን ወደ እዚህኛው ፕሮግራም ልግባ። እዚህ ጋር የሚገርማችሁ ነገር ትንሽ ነበር የሰራው ሶስ ግን አነሰኝ። ችግር የለውም። እንደምንም ለማብቃቃት ሞክር ያለውኝ። ሁለት እንትን ነው፣ ሁለት ጠበቂያ ነው የምሰራው። በጣም ቆንጆ ነው። በጣም ነው የምትወዱት፣ እንደምትወዱት ተስፋ አደርጋለሁ። ሞክሩት፣ በየቤታችሁ በጣም ቀላል ነው። ሩዝና ድንች ምንም ጌዛ ነገር የለውም። ይሄ ወተትና ዝብዳ የሌለበት ቤት አለ ብዬ አላስብም። በጣም ቀለል ያለ ነው። እዚህ ጋ አንሶኝ ብሎ ብያችኋን ነበር። ክሬም ጠበህ ወይም የኮክ ክሬም አድርጌ ያለሁኝ። እስከዛው ላይክ እንዳትረሱ ውድጄ፣ ሼርም ሰብስክራይብም አድርጉኝ፣ አበረታቱኝ። በጣም ወዳችኋለሁ፣ በጣም የማመሰግነው። እዚህ ጋ የቀደመን ሮዜን ፍሩን አስገብቻለሁኝ። ያው ቪዲዮን ለማሳጠር እየሞከርኩ ነው፣ እንዳላበዛባችሁ ማለት ነው። ይሄ ጨርሻለሁ። ኦልሬዲ የሮዜን ፍሩን አሁን አበስሏል፣ ምልክት ሰጥቶኛል። ጨርሻለሁ። ይሄው፣ ይሄውና Um, ይኸውና ጨርሻለሁ። ወደ መብላት ነው የሚሄደው። እንብላ ብላ አይባልም እንትን ሆኖ እንደው እና የምትመስራት እንዲሰራላችሁ የምትፈልጉት ይሄን ስሪልን የምትሉት ካለ ኮሜንት ሴክሽን ላይ ጻፉልኝ። እተራላችኋለሁ፣ አሳያችኋለሁ። በቻልኩት መጠን ለማሳየት እሞክራለሁ። በተለይ ላዳድሱ ሰዎች